ማን ነው ላችሁ ሞዴል ዘማሪ እርሱን ታምኜ እወጣለው እርሱን ታምኜ እገባለው። ድብቅ ሰራዊት አለው ለእኔ የሚጠብቀኝ በዘመኔ እግዚአብሔር ለኔ ብርሃኔ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? ወደ ሙዚቃ የመሄድ አድቫንቴጅ ሙዚቃ ውስጥ የመወሰድ ነገር ነበር እና አሁን ሙሉ ለሙሉ ከዚህ በኋላ መዝሙር ነው ወይስ ሙዚቃ ላይ ተመልሶ የመግባት ፍላጎታል ለመቆም እንድችል

ምን አገኘ ሰው ይለኛል ላያኖረኝ ጨነቃል መኖሪያዬ በሰማይ አባታለኝ ይልሻዳይ

ፀጋ ያላት እህታችን መቅደላዊት ትባላለች። በአጠገቤ የምትገኘው በጣም ታዳጊ ሕፃን ነች። በቅድሚያ ግን በአጋጣሚ በሶሻል ሚዲያ ላይ ሲዘዋወር የነበረ አንድ ዝማሬ ነበር። በጣም ይህ ዝማሬ እንደምታውቁት ተመልካቾቻችን የዘማሪ ሲስተር ህይወት ዝማሬ ነው። ሶሻል ሚዲያ ውስጥ ግን በትምህርት ቤት ክላስ ውስጥ ቁጭ ብላችሁ ይመስለኛል

ስድብን እየሰማው ያለ አንዳች ካታ ለመቆም እንድችል ልቤ ሳይረታ ምናልባት ብታስተምረኝ ምናል ብታስተምረኝ ብታስችለንጌታ ብታስችለንጌታ ተመልካቾቻችን እንደሰማችሁት ነው ድምጿን እጅግ በጣም ደስ የሚል ጸጋ ያላት ትንች በጣም ለናበረታታት እንደሚገባ በጣም በሶሻል ሚዲያ ላይ ብዙዎች ስትልኩልን ነበር። ለእኔም ለዘማሪ ሲስተር ህይወትም በኢንቦክስ እየላካችሁልን ነበር። እቺን እህት አበረታቱልን እያላችሁ ነበር። እንደ አጋጣሚ ሆኖ ድላዊት በአጋጣሚ አንድ አካባቢ ነበርን እና እዚሁ አካባቢ ሆነን አንድ ሰፈር ጎረቤት ላይ ሆነን ያው አላውቃትም እሷ ደግሞ ያው በመግባት መውጣታችን አጋጣሚ ታውቅ ነበርና እና ይህንን ዝማሬ በሶሻል ሚዲያ ላይ በጣም ተዘዋውሮ ስናይ ለማግኘት ጥረት አድርገን ነበረ። አንድ ሰው ግን እዛው እናንተ አካባቢ ነች ይትቤ እና እባክህ ፈልጋት ብለው ነበር። እሷም በመፈላለግ ላይ ያለን አጋጣሚ ቤተክርስቲያን መጣች፣ ተገናኘን። ዛሬ ደግሞ ከኔ ጋር ይሄውን እጅግ በጣም የተወደደ ጸጋ ያላትን እህታችንን ለእናንተ እንግዳ አድርጌ ይዤ ቀርብ ያለሁኝ። በጣም ደስ የሚል በጣም የሚማርክ ድምፅ ነው ያላት። በእውነት ዘማሪ ሲስተሪዎት ደግሞ ብታገኛትና የበለጠ ደግሞ እንደምታበረታታት ከኔ የበለተ እንደምታበረታታት ተስፋ አደርጋለሁኝ። በይ በይበልጠ ደግሞ እንዲህ አይነት ጸጋ ያላቸው ይሄ መልእክት በጣም ይደርሰዋል ብዬ አስባለሁኝ። ለወንድማችን መምህር መኩሪያ ጉግሳ ግጥምና ዜማ ጥሩ ግጥምና ዜማ ሰርቶላት መዝሙር እንደምትሰራ ቃል ገብቼ ላት ነበር በአካል አግኝቻት በጣም ፓወርፉል በጣም ደስ የሚል የሚታዘዝ ጉሮሮ ያላት እንደበት ያላት ወደ መንፈሳዊ ዓለም ደግሞ ማምጣት የምትፈልግ በተለይ ደግሞ ምን ነበረ ወደ ሙዚቃ የመሄድ አድቫንቴጅ ሙዚቃ ውስጥ የመወሰድ ነገር ነበር። እና አሁን ሙሉ ለሙሉ ከዚህ በኋላ መዝሙር ነው ወይስ ሙዚቃ ላይ ተመልሶ የመግባት ፍላጎት አለ? ሙዚቃ ላይ የመግባት ፍላጎት እንኳን የለኝም። አሁን በደንብ ዘማሪ መሆን እግዚአብሔር ማገልገል ምትፈልግ ማነው ላቺ ሞዴል ዘማሪ? ዘማሪ አቤል መክብብ እስቲ አቤል መክብብ አንድ ዘማሪ በእኔ ቢጠቅርም ሰማይ

እርሱን ታምኜ እወጣለው እርሱን ታምኜ እገባለው። ድብቅ ሰራዊት አለው ለኔ የሚጠብቀኝ በዘመኔ። እግዚአብሔር ለኔ ብርሃኔ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? በእኔ ቢጠቁርም ሰማይ በእኔ ቢጠልቅም ፀሐይ በነፋሳት የማይጠፋው ኢየሱስ ነው የመኖር እስትንፋሴ፣ በነፋሳት የማይጠፋው ፋኖሴ ክርስቶስ ነው የመኖር እስትንፋሴ። በጣም ደስ የሚል ዝማሬ ነው። ዝማሬ መላእክት ያሰማልን። በዚሁ አጋጣሚ ለወንድማችን ለዘማሪ አቤል መክበብም መልእክት እያደረሰች ነው ማለት ነው እና መልእክቱን ለወንድማችን ለዘማሪ አቤል መክብብ እጅግ የምንወደው ምናከብረው ወንድማችን ነው። በጣም ለበርካታ ዘማሪያን ዜማ በመስራት ይታወቃል። እንግዲህ በዜማውም እንደሚያግዘን ተስፋ እናደርጋለን። በሁሉም ግን ስለ ሁሉም የሚያስፈልገው ለመንፈሳዊ ዝማሬ ስራተ ቤተክርስቲያን። በሰንበት ትምህርት ቤት ውስጥ ማለፍ የሚባሉ ነገሮች በጣም ወሳኝ ነገር ናቸው። አንድ ዘማሪ በሰንበት ትምህርት ቤት ውስጥ ሲያልፍ መንፈሳዊ ዕውቀቶችን እየሸመተ መንፈሳዊ ስነ ምግባሮችን እያወቀ ሲያድግ የበለጠ ለሚዘምራቸው ዘማሪዎች ደግሞ የበለጠ ትኩረት እንዲሰጥ፣ ዝማሪዎችን እንዲያዳምጥ፣ የአባቶችን ምክርና ተግጻጽ እንዲሰማ፣ የቤተክርስቲያንን መልእክት እንዲያደምጥ የበለጠ የቤተክርስቲያንን መልእክት መስማት አለብን። እንግዲህ ለወንድማችን ለዘማሪ ዲያቆን አቤል እንዲሁም በጣም እጅግ ለምንወደው እና ለምናከብረው ለበርካታ ዘማሪያን ለብዙ ዓመታት በዝማሬና በግጥም የምናውቀው ወንድማችን መኩሪያ ጉግሳ ደግሞ በግጥም እና በዜማ እንደሚያግዘንና እንደሚያበረታታን፣ እኛም ደግሞ እኔም በአቅሜ በጉልበቴ በምችለው ጸጋና መጠን ለማገልገል አንቺንም ለማበረታታት ከወዲሁ ቃል እገባለሁ። በቅርብ ቀን አንድ ዝማሬ ለሕዝቡ እንዘምራለን። ውድ ተመልካቾቻችን እስከ መርሃ ግብራችን ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ለነበረን ቆይታ ሁሉ ከልብ እናመሰግናለን። በነዋም አብሮን ከእኛ ጋር ሲያገለግል ለነበረ ወንድማችን ዲያቆን ለዓለም በነገራችሁ ላይ አንዳንድ ጊዜ በእጅ የያዙት ወርቅ ነው አይደል? ካሜራማን ወደ ወንድማችን ዲያቆን ለዓለም አዙሩልኝ። በጣም በእጅ የያዙት ወርቅ አንዳንድ እኛ ያላከበር ነው፣ እኛ ያላ እንትን ያላደረገ ነው። ነገሮች በጣም ከባድ ሲሉ በሙያው በጣም በክራር ጎበዝ ትሁት አገልጋይ ነው። በአገልግሎቱ ደግሞ ዲያቆን ነው። በመልልት አድባራት ቀራኔው መድሃን ያለምና ቅዱስ ገብርኤል ቤተክርስቲያን፣ በጣም እጅግ እጅግ በጣም ተወዳጅ ድምፅ መረዋ ሲቀድስ፣ በጣም በጣም ነፍስን የሚማርክ አንደበት ያለው በጣም ደስ የሚል ጸባይ ያለው ከጸባይ ጋር ጸጋ እግዚአብሔር የታደለው እንደ ቅዱስ ዳዊት በበገና በክራር የሚያገለግል ወንድማችን ነው። ይህ ወንድማችንን እናበረታተዋለን። እሱም በቅርብ ጊዜ ደግሞ በተለየ ዝማሬ የሚሰራበት ሁኔታዎች ይመቻቻሉ። ነገር ግን አንድ ዝማሬ አጠር ያለ ለእኛ ለተመልካቾቻችን ያቀርብልናል። ውድ ወንድማችን ሊያቆላለን በጣም እጅግ አድርጌ ነው መውደህ በዚህ አጋጣሚ እንዲሁም ደግሞ በጸጋ በአገልግሎት ደግሞ ከዚህ የበለጠ እንድታገለግል በእውነት በእውነት ሌሎችም ወንድሞች አሉ፣ በእኛ ደብረ አጥቢያ ያሉ በክራር እንደ አንተ የሚያገለግሉ በድምፅ የሚያገለግሉ በርካታ ዲያቆናቶች አሉ። እነሱንም በጊዜ ሂደት ደግሞ እናመጣና አብረን እናገለግላለን። ያንተም ደግሞ በተለየ ዛሬ በአጋጣሚ ስለ አንተ ባልመሰክር ስለሚጸጽተኝ እንደው በጣም ስለሚሰማኝ መናገርና ማወቅ ያለባቸውን ደግሞ ተመልካቾቻችን ማወቅ ስላለባቸው ወንድማችን እንዲያቆላለን እስቲ አንድ ዝማሬ አጠር ያለች ለተመልካቾቻችን እንደዚህ አውርቼማ ማ እንዳታሳፍርኝ እወድሃለሁ አቤቱ ጉልበቴ የጀርባ ግርፋት

ዝቅብ አየው እግሬን ስታጥብ ጌታ አባቴነ የነፍሴ ውድብ እወድሃለሁ አቤቱ ጉልበቴ የሽንካር ቁስል ተስሏል ከፊቴ ወዳጅ አርገህኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ ማሬ መላእክት ያሰማልን የአገልግሎት ዘመንን አምላካችን መድኃኔ ዓለም ያር ዘመልን ከዚህ የበለጠ እንድታገለግል ኃይልና ጸጋውን መድሃን ያለም ያልብስልን። እንግዲህ በተወደደው በታላቁ በአንጋፋው ደብራችን መልልት አድባራት ቀራኒው መድሃን ያለምና ቅዱስ ገብርኤል አብያተ ክርስቲያናት መደበኛ በቅዳሴ አገልግሎት በጣም የሚያገለግል በጣም ተወዳጅ ትሑት ባለሙያ ወንድማችን ዲያቆን ለዓለም ብርሃኑ እንግዲህ አባቱም በቀራኒው መድሃን ያለም ቤተክርስቲያን በጣም የተወደደ ጸጋ የአባቱ ደግሞ የተለየ ነው። በጣም ምን ምንወደው ምናከብረው ቄሰ ገበዝ ብርሃኑ በጣም እጅግ የሚማርክ የጸጋ ባለሙያ አባት ነው ያለው። እንግዲህ በአባቶችሽ ፈንታ ልጆች ተወለዱልሽ ነው። አባቶቹ ሙሉ ቤተሰቦቹ ሁሉ በቤተክርስቲያን አገልግሎት፣ በክህነት አገልግሎት የሚታወቁ የተወደደ ቤተሰብ ነው። በእውነት ሁሉንም ቤተሰቡን አምላካችን መድኀኒዐለም ይጠብቅልን፣ በያሉበት እግዚአብሔር ያክብርልን። ከዚህ የበለጠ እንድታገለግል እንግዲህ አንተም በዝማሬዎቹ ደግሞ መተ እግዚአብሔር ሰዎች የሚጽናኑበት እግዚአብሔር የሚመሰገንበት አንደበትህን እንዲባርክልን መልካም ፈቃደ ይሆንልን። እስከ መርሃ ግብራችን ፍጻሜ አብራችሁን በመቆየታችሁ ከልብ እናመሰግናለን። በቅርብ ቀን በቅርብ ጊዜ ብዙ ሳይርቅ የታችንና የወንድማችንን ዝማሪዎች ለእናንተ ጆሮ ለማድረስ ቃል እንገባለን። አምላካችን እግዚአብሔር ቃላችንን ፈጻሚ እንዲያደርገን መልካም ፈቃዱ ይሆኑልን። እስከዚህ ሰዓት የጠበቀን አምላካችን እግዚአብሔር ክብር ምስጋና ለእርሱ ይሁን። ይህ የምትከታተሉት ሚዲያችን ሁልጊዜ ከእናንተ ጋር አብሮ በማገልገል መንፈሳዊ ፕሮግራሞችን ለናንተ በማቅረብ የሚታወቀው መባ ሚዲያ ይሰኛል። መባ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ለኦርቶዶክሳውያን በሙሉ እንድታዳርሱልን መልእክታችንን እናስተላልፋለን። ሰላም፣ ፍቅር፣ አንድነት ለኢትዮጵያ ይሆንልን።

የፍቅሩ ጻት ልቤ ነግቷል የድል ዜማ አምባፌ ሞልቷል። ምን አገኘ ሰው ይለኛል ላይ ያኖረኝ ጨነነ መኖሪያዬ በሰማይ አባት አለኝ እልሻዳይ፣ አባትና ንጉሥ ጌታ ቅዱስ፣ ለነፍስ ሕይወቴ ነው ክርስቶስ፣ ዝቅ ብዬለው መስግነው

ስላቆመኝ ደጉ አባቴ እሩቅ አይደል ቅርብ ላለው ምስጋናዬ ለሱ ይደረሰው። አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ።

የከበረ የተፈራ ምሬት ያለው የሚራራ ያገኘኝን አይቻለው ሙታ ያየኝ ፊቱ ያለው። አባትና ንጉሴ ጌታ ቅዱስ ለነፍሴ፣ ሕይወቴ ነው ክርስቶስ ዝቅ ብዬ ላመስግነው፣ ጉልበቴ ነው ላወድሰ የፍቅሩ ሳት ልብኝ ነግቷል

ከሰው ድንኳን ሞትርፋለኝ የኒስ ጌታ ያስደንቃል። በልቤ ላይ ቤቱን ሰርቷል። አባትና ንጉስ፣ ጌታ ቅዱስ ለነፍስ ህይወቴ ነው ክርስቶስ